ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ የተለያዩ ሴንቶችን ሜክ እያደረግን ልምምድ እናደርጋለን። እስከመጨረሻው አብራችሁን ቆዩ። ነምበር ዋን አንደኛ፣ ዚስ ኢዝ ኤ ኒው፣ ይህ አዲስ ነው ስንል ነው የሆነን ነገር። ዚስ ኢዝ ኒው ካልነ፣ ይህ አዲስ ነው። ነምበር ቱ ሁለተኛ ት ዘጊተናል እኛ ዘጊተናል ስንል ነው የሆነ ቦታ ላይ አርፍደን ከመጣነው። ዌ አር ሌት ዘግተናል። ነምበር 3 ሶስተኛ ሺ ካን ስዊም። ሺ ካን ስዊም። መዋኘት ትችላለች። እሷ መዋኘት ትችላለች። ነምበር 4 አራተኛ ሂ ኢዝ ሃንግሪ። ሂ ኢዝ ሃንግሪ። እርቦታል። እሱ እርቦታል ስንል ነው ሂ

ኤቲስ ኮልድ ናው ካልክ አሁን ቀዝቃዛ ነው። እቃ ሊሆን ይችላል የሆነ ነገር፣ ኮልድ አሁን ቀዝቃዛ ነው። ነምበር ሰቨን፣ ሰባተኛ። ዋይት እባክህ ጠብቅ ነው። ለምሳሌ ፕሊስ ዋይት ካልክ እባክህ ጠብቅ፣ እባካችሁ ጠብቁ፣ እባክሽ ጠብቂ፣ እባክህ ጠብቅ ሊሆን ይችላል። ስለዚህ ሳብጀክትም ኦብጀክትም የለውም ይ ይለ ል ዋይት ፎር ሚ ካልክ ነው ጠብቀኝ ማለት ነው። እዚጋ ግን ሳብጀክት ኦብጀክት ስለላው ፕሊዝ ዋይት ካል እባክህ ጠብቅ ማለት ነው። እባክሽ ጠብቂ እንደ ማለት ነው። ነምበር 8 ስምንተኛ ተርን ኢት ኦፍ፣ ተርን ኢት ኦፍ አጥፋው ስንል ነው። ለምሳሌ ላይት ሊሆን ይችላል ተርን ኢት ኦፍ ካል፣ ተርን ኢት ኦፍ አጥፋው ማለት ነው። ኦፍ ማለት ማጥፋት ነው። ኢት ለእቃዎች ለነገሮች፣ ለነገሩ ሲሆን ነው። ስለዚህ ተርን ኢት ኦፍ ካል አጥፋው። ነምበር 9 ዘጠነኛ ኮይሽን ነው ጥያቄ ነው። ዲዩ ኖ ታውቃለህ ዲዩ ታውቂያለሽ፣ ታውቃላችሁ ስትል ነው። ነው ስትል ነው። ነምበር ቴን አስረኛ ዌር ኢዝ ዘ ኪ ነው ስትል ነው፣ የት ነው። ስለዚህ ከዛ የፈለጋችሁት ናውን ዌር ኢዝ ዘ ካር፣ ዌር ኢዝ ዘ ፎን ማለት ትችላላችሁ? ነምበር 11 አስራ አንደኛ ኢ ኒድ ዎተር ውሃ ያስፈልገኛል ስትል ነው። ኢ ኒድ ዎተር ውሃ ያስፈልገኛል ትላለህ። ለምሳሌ ምን ትል ትችላለች? ኢ ዎንት ዋተር ስትል ውሃ እፈልጋለሁ ነው። ይሄ ግን አይኒድ ስትል ያስፈልገኛል ስትል ነው። ኢሴንሻል ኦር ኢምፖርታንስ ሲሆን ነው። ኢ ዎንት ማለት እፈልጋለሁ ማለት ነው። ኒድ ደግሞ ያስፈልገኛል ስትል ነው። ነምበር ትዌልቭ አስራ ሁለተኛ ዘ ፉድ ኢዝ ጉድ። ዘ ፉድ ኢዝ ጉድ ትላለህ። ምግቡ ጥሩ ነው ማለት ነው። ይሄ ማለት ፕሬዘንት ኮንቲኒውስ ቴንስ ነው። ስለዚህ ምግብ ጥሩ ነው በልተበት የምታውቀው ከሆነ የሆነ ቤት ስትወድ ዘ ፉዲዝ ጉድ ትላለህ። ምግብ ጥሩ ነው እንብላ ከዛ ሄደህ ልትል ትችላለህ ማለት ነው። ወይም ዝም ብለህ ምግብ ጥሩ ነው ልትል ትችላለህ። ግን ፓስት ቴንስ ታደርገው ዘ ፉድ ዋዝ ጉድ ጥሩ ነበር ስትል፣ ምግብ ጥሩ ነበር ስትል በኢዝ ቦታ ዋዝ አስገባለህ። ዘ ፉድ ዋዝ ጉድ ትላለህ። ምግብ ጥሩ ነበር ነው። በዚህ ሴንቴንስ ፕሬዘንት ቴንስ ትናንትም ዛሬም ያለ ነገር ሲሆን ለፉዲስ ጉር ትላለ ነበር። 3 ነው ስራ ሶስተኛ ኮል ታክሲ። ታክሲ ታክሲ ማለት መደወል ነው። ታክሲ ያው ታክሲ ነው፣ ወይም መኪና ታክሲ። ታክሲ ነው። ታክሲ ካል ለታክሲ ደውል ማለት ነው። ነምበር 14ኛ አይ ላይክ ቡና ወዳለ ኮፊ ኮፊ

ቲቸር ስለሆነ አይዊል ፓይ አይዊል ፓይ እከፍላለሁ። ወደፊት ልከፍል ስል አዊል ፓይ ከፍላለሁ ስትል ነው። ነምበር ኤይቲን 18ኛ ዶንት ዋሪ ዳንት ዋሪ ዶንት ዋሪ ትላለ። አትጨነቅ፣ አታስብ ስትል ዶንት ዋሪ ትላለ። ዳንት ዋሪ ነምበር ናይንቲን 19ኛ ሂ ኢዝ ፈኒ ሂ ኢዝ ፈኒ ትላለ። ሂ ኢዝ ፈኒ እሱ አስቂ ነው ስትል ነው እሱ አስቂ ነው። ነምበር ቲወንቲ ሀያኛ ኢት ኢስ ፊኒሽድ፣ ኢት ኢስ ፊኒሽድ ተጠናቋል ስትል ነው። ኢት ኢስ ፊኒሽድ ተጠናቋል። የሆነ ስራ ከሆነ አለቀ ስትባል ኢት ኢስ ፊኒሽድ ትላላ፣ ተጠናቋል፣ አልቋል ስትል ነው። ተጨርሷል ለማለት ፊኒሽድ፣ ያው ፓስት ቴንስ። ነምበር ቲወንቲ ዎን ሀያ አንደኛ ሌት እስ ጎ ኦውት እንውጣ ስትል ነው። ሌት እስ ጎ ኦውት እንውጣ ስትል ነው። ሌት እስ ጎ ኦውት ጆይ

ሶስተኛ ነች። ነምበር 27 ሀያ ሰባተኛ ዘይ ሪተርንድ ተመልሰዋል ማለት ነው። ፓስቴንስ ነው። ከተመለሱ በኋላ ዘይ ሪተርንድ ትላለህ፣ ተመልሰዋል ስትል። ሀያ ስምንተኛ ኦፕን ቦክስ፣ ኦፕን ቦክስ፣ ኦፕን

ቀስ ብለሽ እንደዚህ ስትለው ድራይቭ ስሎሊ፣ ድራይቭ ስሎሊ። ነምበር 35፣ 35 ተኛ ኢት ዋዝ ፋስት፣ ኢት ዋዝ ፋስት፣ ፈጣን ነበር ስትል ነው። ዚስ ሴንቴንስ ኢዝ ፓስት አክሽን ኢዝ ደን እ ቢፎር ዚስ ታይም ማለት ነው፣ ከዚህ በፊት የተፈጸመ ሲሆን ኢት ዋዝ ፋስት፣ ፈጣን ነበር